ዛሬ በጣም የምትወዱት ነገር መራቃችሁ የምትወጡት ነገር ላሳያችሁ ነው። ግማሹ ላይ ነው ማሳያችሁ። ዛሬ ሀሙስ ነው እና ገበያ ሄጄ ነው መጣሁት። እዚ አስቤዛችን ሸምተን ነው መጣ ነው። ማሻአላ ቲማቲሙን ፍሪጅ፣ ከተቻለ ጥቅል ጎመን ነው። አቮካዶም አለ ማሻአላ እና የቤት አስቤዛችን አልቆ ነበር። ይሄንን ጽዳት አድርገን እንከታለን። ይሄንን አስተካክላለሁ። ከዛ ከዛ ከዛ ሲመጣ ቤት ውስጥ እንጀራ የለም። ከዛ ምን አሰብኩኝ፣ መጀመሪያም ስለናፈቀኝ ቂጣ በጎመን በጣም ነው የሚወደው። ስለዚህ ለሚቀለል ቀላል ያላ ነገር አልሰራም ብዬ ሚያምር ጎመን አይቼ ሂጄ ነው የመጣሁት። አጋጣሚ ማለት ነው ገባ ያለ በስኮን እዚህ ገጥ ጸጥ ስዬ እያደረኩ ነው። እየበሰለ ነው። እና ትዝ አለኝ መሀል ላይ ቀረጻ ትዝ ስለኝ ለምን አልቀርጽም ብዬ ካሜራዬን ክፍት ተደረኩኝ። ትንሽ ከበሰለ መጨረሻ ላይ ቅቤ ትንሽ ጨምራለሁ? እንዴት አባቱ የሚጣፍጥ ጎመን ነው የሚሰራው። ማሻላህ የሚጣፍጥ ጎመን ነው የሚሰራው። ምን አሰብኩኝ አትሉም ቂጣ በምንድን ነው የሚጋግረው? በማጥበሻ ሊጋግር ነው። እስከ መጨረሻ ከኔ ጋር ሆኑ። የሀሙስ ፍሎግ ነው። እስከ መጨረሻ ከኔ ጋር ሆኑ። ለቤቴ አዲስ የሆናችሁ እንደተለመደው ሰብስክራይብ ማድረጋችሁን እንዳትረሱ ቻናሌን። ሁል ጊዜ የኔ ቪዲዮ ስለቅ ላይክ አድርጉ። ሄላችኋለሁ። የእኔ ውዶች፣ የኔ ቅመሞች። እና የሰነፍ ስራ ነው የምሰራው። አሁን በማጥበሻ ቂጣ እንጋግራለን። ትንሽ ነው የሚፈልገው? ያው ትንሽ ስለሆነ የተወሰነች በመጥበሻ በዚህ በመጥበሻ እንጋግራለን። የሰነፍ ስራ ነው የምንሰራው። ሻርቤን እንደዚህ አሰርኩኝ። ማሰር ነው የሚቀለኝ ስራ ላይ ስለሆንኩኝ አሁን ዱቄት ክፍል ሄደን ዱቄት እናመጣለን እናቦካለን። ጉዞ ወደ ዱቄት። የምንፈልገውን ኃይል እንወስዳለን። ዱቄት ትናንትና ወፍጮ የሄድኩት ማለት ነው ስምላ። እኔ ዱቄት በቆሎ ዱቄት የሚጠቀመው ለአስቤት እና አንዳንዴ ለአምባሻ፣ እንደዚሁ ሲናፍቀኝ ደግሞ እንደዚሁ ቂጣ። እንደዚህ በባልዴ ከገለበትኮኝ ቶሎ አይበላሽም። ለዛ በባልዴ ነው የማደርገው። ይሄ በቆሎ፣ ይሄ ደግሞ ጤፍ። ሙያ ተማሩ። እግረ መንገዳቸውን ትንሽ ነው የሚጋግረው ግን ቢቀራ የቀረውን አስቤት በዚሁም አስቢት ስለሚጤድ ለእንጀራ ቦካሎ ስለዚህ ችግር የለውም። ቢበዛም ትንሽ ነው ብቻ የሚጋግረው እና እንደዚህ ካስቀመጣችሁ አይበላሽም። ገባችሁ? ይው ለአስቤት እንትን እናደርጋለን። አስቤት እንጤዳለን። እንዴ ኩፍ እንዳለዩ ዳጉርሳ ነጽ ዳጉርሳ ማለት ነው። ቀይ ጤፍ የሚባለው በአማርኛ በጣም ኩፍ ብሏል። አሁን አስቤት ጥዳለሁ፣ እጨምራለሁ። ከዛ ጧት ይጋገራል ማለት ነው እንጀራው። አሁን ለእራታችን ቂጣ ዩ አንደርስታንድ

ስለሚያጣፍጥ መጨረሻ ላይ ጠብ ታደርጉ። አትጠይቁም እንዴት እንደሚጣፍጡ። ማሻአላ ቢኝ ቢኝ ነው የምለው። ቂጣው ሳይጋገር በምንድን ብላ ቢኝ ቢኝ ነው የምለው። በቃ ሽታውን አትጠይቁኝ። እናቴ ትሩጥ ማሻአላ ተባረከረ الرحمن ጉሉ ማሻአላ፣ ወይኔ ጎመን በቂጣ ተጀመረ ተጀመረ ተጀመረ እየተጋገረ ነው። ማሻአላ ያው የቀረው ነው ስፒት ነው የሚጠይቀው የበስተዋል ትንሽ ነው የሚጋገረው። ጎመኑ ይበቃዋል። ላይክ፣ ሼር፣ ሰብስክራይብ አድርጉ። አይከፈልበት፣ ኦፍኮርስ አይከፈልበት፣ አድርጉ። ላይክ ሲተደርጉ፣ ላይክ ሲበዛ ዩቲዩብ ራሱ ያስታውቃ፣ ሪኮመንድ ያደርጋል። ስለዚህ ላይክ አድርጉ። ቢያንስ አንድ ሺ አንድ ሺ ላይክ አድርጉ። እኔ የሚለቃቸው ቪዲዮዎች ማለት ነው። እላችኋለሁ ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ፣ ዶል ምልክቷን አንድ ጫን በማድረግ ቤተሰብ ሁኑ ትላለች። ሚነ ኮሜዲያ ታቲ ያ ሀቢቢ ያ ሀቢብቲ ሰዎች ነው ሚል የሚያልቀው። እስከዚህ ሁለት ሶስት ብቻ ነው፣ ትንሽ ከጨመርኩኝ ይበቃ። የምታበረታቱኝ በሙሉ ከልብ አመሰግናቸዋለሁ። ጉዞ ወደ ማቶኬ፣ ኢንሻአላህ የሚመጣው አመት ድረስ ማቶኬ መግባት አለብን። ቤተሰብ የሥራ ቻናል ነው፣ ከዘረኝነት ነጻ፣ ከፖለቲካ ነጻ፣ ከስድብ ነጻ ብቻ ነው የሚለቀው። አንዳንድ ነገሮች ወሬ፣ ህሜት ምናምን በኔ ቤት የለም። ለተከታታዮች ደግሞ ልዩ ቦታ ደረጃ አላችሁ፣ ለእናንተ ማለት ነው ልዩ ቦታ፣ አክብሮት ያለበት ቤት ነው። ስለዚህ ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ መከታተል አለባችሁ ይሄን ቻናል። ኦኬ ኦፍ ኮርስ ስለከታተላችሁ ከልብና አመሰግናለን። እችን ካወጣሁኝ ጨርሻለሁ። ይህ ይበቀኛል፣ ይበቀኛል በቂ ነው። ኦፍ ኮርስ በቂ ነው። ኦፍ ኮርስ በቂ ነው። እንደኔ ማን ነው? ማን እንደኔ ቂጣ በጎመን የሚወደው? ላይቅ አድርጉ። በላይቅ አሳውቁኝ። ጋግሬ ጨርሼ ጋግሬ ጨርሼ አስፒቴን እንጥጃለሁ። አስፒት ጨምሬ አሳድራለሁ። ከዛ ጠዋት ነው የሚጋገረው። ምሳ ስለሚወስድ ቤቱ ጋ ለባሌ ምሳ ቋጥራለሁ። ሱቅ ምሳ ቋጥራለሁ። ለዛ በጠዋት ነው የሚጋገረው። ጠዋት አንስቼ አስፒት አሁን በማታ ነው እንትን አድርጌ መታው በአሁኑ ሌጥ ላይ የሚጨምረው አስፌት ማለት ነው። በቆሎ አስፌት በዋት ይበጠብጣላቸው። በቃ እንደዚህ መቀልቀል ነው። በደንብ እንትን እንደ ገንፎ እንትን እስከ ድረስ ቀኑም ነገ ከማታ ጀምር ሲቀርጽ የነበረውን ቪዲዮ ነው ዛሬ ሀሙስ የሚለቅላቸው። አይ አይገርምም ወይን የሚና ኮሜዲያ እንጀራም እየጋገርኩ ነው። ቡና ነው የሚጠጣው። አይ ትንሽ ነቃ ነቃ እያልኩ ነው የሚጠጣ። ያያችሁ ወተት ነው በቃ ቡና። ያያችሁ ምርጥ የጤፍ ጥቁር ጤፍ እንጀራ የሚባለውን ያያችሁ እየጋገርኩ ነው። ነቃ ነቃ እያልኩ ነው። አይ ማሻአላ፣ ተባረከ። ሚጣዴ ተቃጠለ! ወይኔ! እኔ ፈታ እያልኩ ጋግሮ ጎበዝ ነኝ ግና ዳጉሳ እንጀራ ማለት ይሄ ነው። ጥቁር ጤፍ ማለት ነው። ምሳሌ እንደዛ ነው። ዩና አንደርሳንድ በአንድ እጄ እየቀረስኩኝ በአንድ እጄ ነው ሚጋግረው። ማሻአላ አሁን እቺ ነው። አሁን እንደዚህ ከወላወልኩኝ በኋላ ወይኔ በላችሁ። በአንድ እጄ እየቀረስኩኝ ወይኔ እሳቱ እንዴት ያቃጥላል! ብስሚላህ ማሻ አላህ። ሚና ኮሜዲያ ስማርት እኮ ነኝ። ስማርት በአንድ እጄ እያሰርኩኝ እንደዚህ በአንድ እጄ እየቀረስኩኝ። ወይኔ ወይኔ አተ አያቸ አይን እንደዚህ እንደመጣ ማሻ አላህ ዘት። አሁን ሳት ጠጋጠጋ አደርጋታለሁ እንደዚህ እና የዛሬ ቪሎጌ ይህን ይመስላል። አሁን ማታ አስቢቴን ጨመርኩኝ። አሁን ጋገርኩኝ። ስማርት ነኛ። አሁን ደግሞ ኤዲት አድርጌ አምስት ሰዓት ተኩል ይሄን ቪዲዮ ለቃለሁ። ጎበዝ ምስት። ማሻአላ ማሻአላ። የኔ ባለ እድል ፈታ እድለኛ እኮ ነው። ኦ ማይ ጋድ፣ ኦ ማይ ጋድ። እንደዚህ እዚች ጋር አሻርገታን እንጨት እናስገባለን እንደዚህ። ኦ ማይ ጋድ። ማሻአላ፣ ተባረከ ራህማን። ስማርት እኮ ነኝ ስማርት። እስኪ እስኪ ትንሽ መጠጥ ይበልጥንሽ አሁን እናውጣታለን። አሁን እናውጣታለን። አያችሁ እንዴት ላጥ እንደሚል ላጥ ነው የሚለው። በቃ ላጥ አያችሁ፣ በቃ ማውጣት ነው በቃ። አሁን ይበቃናል። ማሻአላ እንጀራችን በዚህ መልኩ ጨርሰናል ማለት ይቻላል። ትንሽ ነው ቀረችው። አያችሁ እንዴት እንደሚያምር ዳጉሳ ይቀራል።